ያሉት እየተበሉና ነው ማለት ነው። መቼም ብንነገር ብንነገር ብንነገር አንሰማን፣ ምንም መስሚያ የለንም እኛ ብንመከርም ያው ነን፣ ብንነገርም እኛ እኛውነን ምንም አላ የለንም። ስለዚህ ምንድን ነው መፍትሄው? እረ እንንቃ፣ ተተኛንበት እንባን። እስኪ መቼም እኛ ተተኛ ተኝተንም መነሳት አቅቶናል። እስኪ እንዲያው እንባን ማለት ነው ወጋየው፣ እስኪ እንንቃ ነው የምላችሁ። ለማንኛው ምን ይመስላል ዛሬ ሙው ምን ይዛ መታ ነው? ምን እየፈተፈተ ነው? ምን እየሰራ ነው ማለታቸው አይቀርም ዞሮ በእኛ በመደንቅ መሆኑ፣ የምፈተፍተው እኔ የምፈተፍተው ዛሬ በእኛ ሆኖ ማለት ነው። ምክንያቱም ሞቀኝ እሷ እናንተ የምቆይፉ፣ ምክንያቱም የገሌም ተበላች፣ የገሌ ባል አገባ፣ የገሌ ባል ወለደ ነው

ቢያለ ቪዲዮው ስቀርጠ ድምፁ ታሟል። ጉሮሮውን ማለት ነው። ስለዚህ እዛማ ምን እላችኋለሁ? እንደዚህ እንላችኋለሁ። ሐቂቃትን የምላችሁ ነገር ማለት ነው በቅድም ሶፊቱ የእነ አኗር ወይም ደግሞ የእነ አኑ ወይም ወይ እነ ኪያ ጓደኛዬ ለቅቃት ልጅ አረብ አገሯ ማለት ነው። ይህቷን ይህቷን አግብቶ ወልዶ የጠበቃት ባል ማለት ነው። ተባሏ ይብስ አማቷናት ያናዲቤች አማቷ ይጭቃና ቀን የቋንቋን አንቀ ስብስብ ልጅቱን ጠልታ ብር ለመፈለግ ብርም ፈልጋ ልጅትን መጥላት። ልጅቱ ተቀመጠችበት መሳናቴ አረብ ሀገር ሄዳ ሳሰዲያ ሰርታ ያመጣች ብር መስሎ ነው። ቤት የማን ነው? የሳሜራ ቤት ነው ማለት ነው። ቤት ውስጥ ተቀምጣ ሳሜራ የሌለው ልጅ ከባድ ነው። እናት የሌለው ልጅ ባይበላም በላ ነው። እናት የሌለው ልጅ ባይሰርቅ መሰረቀ ነው ይባላል። ከነተረቱም ማለት ነው። እና እናት የሌለው ልጅ ሚስትም ሊለምድ ይለት አይችልም። እናት የሌለው ልጅ ትዳር ልትይዝም አትችልም። በዚህም ታሪክ በጀግንነት ሊይዙ ሊቆሙ ይችላሉ እንጂ በተቀረ ከባድ ነው ማለት ነው። ቦታ ላይ ባላችሁ ጊዜ ሰጧችሁት፣ አላወራ ዝም በሉት።

ስለዚህ እኛ በራሳችን መንቃት ያለብን እኛ እንጂ እነሱ አይደሉም። እነሱማ የራሳቸውን ኑሮ እንትን እያሉ። በአሁኑ ሰዓት እኮ የሚታመን የለም። ተናት ልጅ ወዲያ ምን አለ ተናት ወዲያ ምን አለ ተናት ታባት ወዲያ ምን አለ። የብዙዎቹ ቤተሰቦቻቸው ናቸው የሚበሉባቸው። የብዙዎቹ ቤተሰቦቻቸው ናቸው። በቀደም ራምላ ለማ ላይ የወጣችው ልጅ እዚህ አስራ አምስት ዓመት ስትፈጋ ኑሯ መታ እንጀራ መቁል አስራ አምስት ዓመት እንኳን አስራ አምስት ዓመት ቀርቶ አይደለም፣ አራት ዓመት አምስት ዓመት የሰራ ሰው ለውጥ አለ። አስራ አምስት ዓመት ስትፈጋ ኑራ የእነሱን ዲቃላ ስታሳድግ ኑራ የእነሱን ቤት ስትፈገ ለእነሱን ቤት ስትፈጋ ኑራ፣ እሷሳ ደክሟት ሰልችቷት፣ ጉልበታታ ችኳት ወደ ሀገሯ ስትገባ እንጀራ መቁረሻ አናጣችው። እኛ ሲደክመን እንዲያዙንም ሲያዙንም አንፈልግም፣ እንዲናገሩንም አንፈልግም ምክንያቱም ትግስት የለንም። ሲደክመን ብቻም ትግስት የምናጠው እንጂ እንደ ስደተኛ ወይም አረባ ጋር እንዳለችው ሴት ማንም ትግስተኛ የለም። ትግስተኛ የለም። ብዙ ነገሮችን አሳልፋ ነው። ብዙ ችግሮችን አሳልፋ ነው። የመድያም ጩፈት አለ፣ የመድያም በላስ አለ፣ በዛ ላይ የመድም ስራ አለ። ብዙ ነገሮችን አላፍትና ወስደ ነው ማለት ነው። ዝ ላይ ላኪን ግን የዴክማታ ሊሰለቻታል። በደክማት ሰአት ጉልበቷ ባለቀ ሰአት ግስቷ ባለ ሳድም ስራም ያስጠላታል፣ እዚህም ያስጠላታል፣ ሲጠሯትም ያስጠላታል፣ ሁሉም ነገር ያስጠላታል ማለት ነው። አገር ቤት ስትቀጅ ሰው ግን እችን እቅል መጣች፣ እችን እንዲህ ከሆነች፣ እችን እንዲህ ከሆነች፣ ጨለለች፣ ነቀለች። በቃ ሌላ ስም የለም። ማነው አራያችን ልጅ ጉልበቷ በሰው ቤት ና ያለቀው ጉልበቷ በሰው ቤት ና ያለቀው ፊቷ በሰው ፊት ተገርፋለች፣ ተንገላታለች፣ ደክሟታል። ትረፍ እና ተኩስ እንጀራ ተብላ ትረፍ እና የአገሯን እስኪ የሚያስፈልጋትን ነገር ትቅመስ የሚል የለም። ከሶስት ቀን በላይ እኛ እንደ ግርቻ የምንታየው ማለት ነው። ስለዚህ ገንዘባችንን መያዝ ያለብን ራሳችን ነን። ገንዘባችንን ራሳችን ካልያዝን እና ራሳችን ካልተቆጣጠርን ማንም ሊቆጣጠርልን አይችልም። እዚህ ቦታ ላይ ያለነው እኛ ነን። እዚህ ቦታ ላይ የምንደክመው እኛ ነን። እነሱ ቆዳ የሉም። ምን አይነት ዋጋ ከፍለሽ እንደምታመጪው የምታውቂው ብርሽን አንቺ ነሽ ምን አይነት መስዋዕትነት ከፍለሽ የምታመጪው ገንዘብሽን አንትነሽ የምታዩሁ እንጂ እነሱ አይደሉም። እነሱ ምንም አያውቁም። እና እነሱ እኮ ማለት ነው እንዲያፈር ተዝ ብድግ አድርገሽ ወዲ ሀገር የላክሽላቸውን የሚመስላቸው ወይም ደግሞ እግርሽን እንደዛ አድርገሽ አንፈራታሽ እንደዛ አድርገሽ ሰቅለሽ እንደዛ አድርገሽ ወሬሽን እያወራሽ ወሬሽን እየቀረተሽ ነው የሚመስላቸው እንጂ ውጣ ወረዶችን ወርደሽ ውጣ ወረዶችን ተንገላተሽ ያመጣሽው ገንዘብ አይመስራቸውም ማለት ነው። እዛ ያሉ ሰው እንደዚያ ነው። የሰጠሽውም ይስቃል፣ ያልሰጠሽውም ደግሞ ያኮርፋል። ሰተሽውም እኮ የበላ ደግሞ ሁለተኛ ሶስተኛ እኮ ይፈልግሻል ሻለን በማንቀን ያ የማይወድሽ ያ የጠላሽ ሰው ማለት ነው ያ ብዙ ብዙ ነገሮችን የሰራሽ ብዙ ስም ያበታል ብዙ ነገር ያለሽ ሰውዬ ስትሰደጂ ግን ይፈልግሻል። ለምንድ ሊበላሽ ሊግጥሽ እንጂ ውዶሽ አይደለም። ጥላት ደግሞ ተስርሽ እንጂ የሚነሳው ተሩቁ አይመጣል የሚያውቅሽ እዛው ውንሽአለ በለጠችን ያለ ሰው የምነሳው ስለዚህ አምስትም ትኮን አስርም ትሆን ገንዘባችሁን ያዙ። የምትሰሩትን ገንዘብ አታባክኑ። ልብስም ደግሞ አት ጥለቡ አትግዙ፣ አት ግዙ። እዙ ባላ መሰብሰብ ነው። ምክንያቱም እንት አሁን ቀደም ካአርጓርጊልሁ ግን ምን ልበላችሁ ስንት ብር እንደጨፈጨኩንነኛው እዛ ህዝቢ ግን ተቀምጧል፣ አልተፈታም። ግን የሚረባ አይደለም አይረባም ነው ያሉኝ እዛ ያለው እና እዛ እዛ ሀገር ያለ ልብስ እና እዛ ሀገር ያለ ልብስ አንድ ያለው አንድ አይደለም። ልብስም ሆነ ማንኛውም ነገር በአገሩ ላይ ነው የሚያምረው። ያለ አገሩ ሁሉም አያምርም። ያለ ፋሽኑ ሁሉም አያምርም። እዚህ ላይ ብን በዛ ሀገር ተቀምጠን ብንገትተው ያምርበታል። ሀገሩ ቦታው ነው። ሀገራችን ግን ሄደን እንገትተው ብንል አፈር ተሸክሞ ይመጣል እንጂ

ሲያጠፉ ለልጆችሽ፣ ለልጅሽ፣ ለባልሽ፣ ለእናትሽ አለፈ ለአማቶችሽ፣ ለአባቱ፣ ለባልሽ እናት፣ ለባልሽ አባት አለቀ። ለራስሽ፣ ልጆችሽ፣ ለአንቺ፣ ለእናት ለአባትሽ አለቀ። አገርሽ ትገቢ ለሚሰጠው የአንቺ ቤት እዛ ቁልቁለት የአንቺ ቤት እንትን ሲል ጊዜ ነገር ሲያ እንደሆነ እንጀራ ለልጆቿ እናስፋላት ያለሽ ይሆናል። ስለዚህ ከኦል ላይ እየሰበሰብሽ ይችላሉ። ከሲያን ላይ ላይ ቢያንስ የኪሎ እስከ ሶስት ሺህ ድርሃም ትከፍላላችሁ። የኪሎ ሶስት ሺህ ድርሃም ትከፍላላችሁ። መልሳችሁ የማውጫ ደሞ ቢያንስ ሁለት ሺህ ድርሃም ትከፍላላችሁ። አምስት ሺህ ድርሃም በሉ በዚያ ላይ የምትገዙ የፎቶግራፊ ዋጋ እንኳ ባታስቡት። እንግዲህ ልሄድ ሲል ሆን ተብሎ መቼም ብርድ ብስ አለ። አንዳንድ ዕቃዎች አሉ፣ ምንጣፎች አሉ። እነዛን ግዴታ ደግሞ ትገዛላችሁ። ያን ያን ናስባችሁ ወደ አስር ሺህ ድርሀም ወደ ስምንት ሺህ ድርሀም ይሄድ ያለ ያ ስምንት ሺህ ድርሀም ሙሉ ለሙሉ ወደ